ሰላም ሰላም ቤተሰቦቼ፣ እንዴት አላችሁ? እንዴት ናችሁ? ከኔ ጋር በበኩሌ ሁሉም ሰላም ፈጣሪ ይመስገን። እናንተም በያላችሁበት ሰላም፣ ፍቅር እንዲኖሩላችሁ እመኛለሁ። በዛሬ ቪዲዮ የአማርኛ ፊደላትን ከሀ እስከ ፐ ያሉትን በደንብ እናያለን ማለት ነው። የመጨረሻም ስለሆኑ ትኩረት አድርጋችሁ እዩዋቸው። ከአሁን በፊት ያሉትን ያላያችሁ ከእንደገና ከአዲስ እየጀመርኩ ስለሆነ ሁለት ቪዲዮዎች ናቸው። ከዚህ ጋር አይቷችሁ ወደዚህ ነው ማለት ነው ከሀ እስከ ፐ ናቸው። በተጨማሪ ኦንላይን መማር ለምትፈልጉ አማርኛ፣ እንግሊዝኛ፣ አፋን ኦሮሞ፣ ሂሳብ እና የመሳሰሉትን ለመማር ከስልክ በማስቀምጠላችሁ ስልክ ቁጥር በኢሞ በቴሌግራም ና በዋትሳፕ እየደወላችሁ መጠየቅ መማር ትችላላችሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። መልካም ጊዜ። ሀ ሁ ሂ ሃ ሄ ህ ሆ ይህ ሀ የላን ከሃሁ ጋር ይመሳሰላል። ከሃሁ ጋር በደንብ ይመሳሰለው ወው ዊ ዋ ዌ ዉ

ዢ ዣ ዤ ዢ ዦ። ይህ ከላይ በኩል የሚጨመረው ነው እንጂ ልክ እንደ ዘ ነው። በአብዛኛው የዘን የያዛችሁ ማለት የዚህንም የያዛችሁ ነው። ደ ዱ ዲ ዳ ዴ ድዶ ይህ ደግሞ ከቀጣዩ ከጀ ጋር በአብዛኛው ይመሳሰላል ያንም አባራችሁ እያያችሁ ጀ ጁ ጂ ጃ ጄ ጅ ጆ እያንዳንዳቸውን ቅርጻቸውን ለመለየት መሞከር ብዙ ተመሳሳይ ነቸው። ጫማ የሚሆንበት ቅጥያው ምናምን ስለ አይመሳሰሉ እዚያ ጋር መሳሰሉ። ይህ ደግሞ ገ ጉ ጊ ጋ ጌ ግ ጎ ገ እስከ ጎ። ቀጣዩ ጠ። ጡ ጢ ጣ ጤ ጥ ጦ ጠ ከጨ ጋር ይመሳሰላል። ጨ ቀለበት ስላለው ብቻ ነው። ይህ ነው ጨ። ሙሉን እዩት። ጩ ጪ ጫ ኤ ጭ ጮ ከጣ ጋር ይመሳሰላል። ቀለበት ቀለበት ቀለበት መኖሩ ብቻ ነው የሚለያየው። ፀ ማለት ጸ ተረስቷል። ይህ ይሄ ደግሞ ፖፖ ከጸጹ ጋር ይመሳሰላል። ቅርጻቸው ትንሽ ከዚህ አሁን ከሚጻፈው ጋር ከላይ ከላይ በኩል ነው ይባ ከላይ በኩል ነው፣ ቅጥያ ያለው ቋሚ ጭረት ማለት ነው። ፒ ማለት ጺ፣ ጻ ሙሉ ተመሳሳይ ናቸው። ጼ፣ ጽ፣ ጾ። ሁለት ጸዎች አሉ። የኛው ደግሞ ጸሐዩ ጸ ጸ ጹ ጺ ጻ ጼ ጽ ጾ ሁለቱም ጸ በቅርጽ ብቻ ነው የሚለያዩት፣ ድምፃቸው ተመሳሳይ ነው። ሀ ቦታዋ ከላይ ነው። ከዚህ ኪቦርዱ ጋር ስለመጣች እንዲሁ ጻፍኩላችሁ። እቺ ደግሞ ሀ ትባላለች። ሀሁሂ ሃ ሄ ህ ሆ ይህ ብዙሃኑ ሀ ይባላል። ብዙሃኑ ሀ ይባላል። አ እቺ ደግሞ አይኑ አ ቦታዋ ከላይ ነው። ከዚህ ሁለቶች በአንድ ላይ ስለሚቀመጡ በኪቦርዱ መሰረት አስቀመጥኩላችሁ ማለት ነው። አ ኤ እ ኦ አ እስከ ኦ ያሉትን ደግማችሁ አንብቧቸው። እሺ መጨረሻ ላይ ፐ ፑ ፒ ፓ ፔ ፕ ቪዲዮ ይህን ይመስል ነበር። አብራችሁኝ ስለቆያችሁ አመሰግናለሁ። ለጓደኞቻችሁ ሼር አድርጎላቸው ለእኔም የእናንተ ላይክ፣ ሰብስክራይብ እና ሼር ያበረታታኛል። አብራችሁኝ ስለቆያ